ብስሚላህ አልሐምዱሊላህ አሰላቱ ወአሰላሙ ላ ረሱልላህ ለ አላሁ ለህ ወሰለም። በባለፈው ክፍለ ሰዓት ከአሊፍ እስከ ከ ድረስ ያሉ ቃላቶችን ተመልክተናል። በዛሬ ደግሞ ደርሳችን የምንመለከተው ዳል እና ዛል ዛይ ይሆናል ማለት ነው። ከዳል እንጀምር። ዳል የፊደል መጀመሪያ ሲሆን ያለው ምሳሌ ማንን ይመስላል? ደዋ ዳል ከመስመር በላይ ሁለት ተደርጎ ከሚሰሩ ቃላቶች ነች። ስለዚህ ዳልን እንሰራለን። ከዛ በመቀጠል ዋው ነች። ዋው ዋው ደግሞ ከዳል ሙንፎሲል ስለሆነ ተነጥላ ለብቻዋ ነው የምትሰራው። ያው በዚህ መሰረት እንሰራታለን። ከመስመር በታች ሁለት፣ ከመስመር በላይ አንድ። ከዛ በኋላ አሊፍ ነው። አሊፍም ደግሞ ከዋው ጋር ሙተሲል መሆን አትችልም። የፊደል መካከል ላይ ሆና ሙተሲል ብትሆንም ግን አሊፍ በባህሪዋ ምንድን ነው? ከዋው ጋር የማትቀጠል ፊደል ስለሆነች ዋው ስለማትቀበል እንጂ መሃል ላይ ሆና ትቀጠል ነበረ። ነጥለን እንጽፋታለን። ከዛ ማን የቀረን ሀምዛ ደዋ ስንል ይሄንን ይመስላል። በዚህ ቅርጽ እንሰራለን። እቺ ሀምዛ አስመልክቶ ወደፊት እንማራለን። ሀምዛ ተጻፎች አሏቸው። ሀምዛ ለምሳሌ በዋው ኩርስዬ ላይ ሆና ልትሰራ ትችላለች። ማንን ይመስል? እንደዚህ አይነት ቅርጽን ይመስል እንደዚህ አይነት ቅርጽን ይመስል። በያ ስትራክቸርም ልትሰራ ትችላለች፣ እንደዚህ ይመስል። በአሊፍ ስትራክቸር ላይም ሆና ልትሳል ትችላለች ማንን ይመስል እንደዚህ። ለብቻዋ ስትመጣ፣ ከዋው ጋር ስትመጣ፣ ከያ ጋር ስትመጣ፣ ከአሊፍ ጋር ስትመጣ ያላትን የሀምዛን አስመልክቶ ኢምላ የሚባለው ከኸጥ ካለቀ በኋላ የምንማረው ደርስ ላይ የምንመለከተው ይሆናል። ስለዚህ ደዋ የሚለው ምሳሌ አየን። የፊደል መሀከል ላይ ደግሞ ሲሆን ጀሪዳ የሚለውን ምሳሌ እንመልከት። ጀሪዳ ጂም የፊደል መካከል ላይ ሲሆን የሚኖረውን ቅርጽ አይተናል። በዚህ መሰረት ጂምን እንሰራለን ከነነጥቡ። ከዛ ራ የፊደል መካከል ላይ ሲሆን የሚኖረውን ቅርጽ አይተናል። በዛ ቅርጽ መሰረት እንሰራታለን። ከዛ ያ ነች ያ የፊደል መሐከል ላይ መታ ነገር ግን ከበስተቀኝዋ ሙንፎሲል ከሆነ የሚኖራትን ቅርጽ ይሄው በዚህ አይነት ቅርጽ ነው ተመልክተናል። ይህንንም አሁን ደግሞ የምናየው ዳል ነው። ዳል የፊደል መሐከል መታ ነገር ግን ሞተሲል ስትሆን የሚኖራት ቅርጽ ይህንን ይመስላል። ይሄ ነው አረስታችን፣ ይሄ ነው ይሄው ይህንን ይመስላል። ዳል ማለት ነው። መርሓባ። ዳል ደግሞ ከእሷ ቀጥሎ ካለው ጋር ኢትሳል አታደርግም። ምክንያቱም ሞንፎሲል የሆነች ቃል ነች ብለናል። ስለዚህ ታይቷን እንሰራለን ማለት ነው። ታይቷን ይቷን በዚች አይነት ቅርጽ እንሰራታለን። ታ ደግሞ አስመልክቶ አንዳንዴ እንደዚህ ልትሆን ትችላለች። ታ አንዳንዴ ደግሞ እንደዚህ ልትሆን ትችላለች። እንደምናውቀው ዝርጉ ማለት ነው። ሁለተኛ ደግሞ ታ እንደዚህ ልትመጣ ትችላለች። እነዚህ ሶስቶችንም ታ አስመልክቶ ልክ እዚህ ጋ ያሉት ሀምሳዎችን እንዳየነው ኢምላ የሚባለው ደርስ ላይ የምንማረው ይሆናል ማለት ነው። በዚህ መሰረት እንሰራዋለን። ሌላ ዳል ፊደል። መጨረሻ ላይ ሆና ነገር ግን ሞቶ ሲል ስትሆን ያለውን ምሳሌ እንመለከታለን። ከዚህ በፊት ያየነውን ምሳሌ ነው። እሱም አሰድ አሰድ። ይኸው አሰድን እንመልከተው። መጀመሪያ አሊፍን እንስላለን። ሀምዛ እናደርግበታለን፣ ምክንያቱም ሀረካው ፈትሓ ስለሆነ። ሀረካ ባይኖረው ኖሮ ሀምዛ አይደረግም። ኸይረን። ከዛ ማነች ሲን? ሲንን እንስላለን። ከዛ ዳል የፊደል መጨረሻ ላይ ሆና ሞቶ ሲል ስትሆን የሚኖራትን ቅርጽ በዚህ መልኩ እንሰራለን ማለት ነው። አሰድ ኸይረን የፊደል መጨረሻ ላይ ደግሞ ሆና ነገር ግን መንፋስ ስትሆን ማን አለ ከተባለ፣ ወርድ መጀመሪያ ዋውን እንሰራለን። ዋው የፊደል መጀመሪያ ላይ ስትመጣ የሚኖራት ቅርጽ ይሄ ነው። ከዛ ራ ደግሞ ይህንን ይመስላል። ከዛ ዳል ነው። ዳልም ልክ እንደዚሁ እንሰራታለን ማለት ነው። ኸይረን። ስለዚህ ዋው ከዚህ ጋር አይቀጠልም። ራም በባህሪው ከዚኛው ጋር አይቀጠልም። ስለዚህ ተለያይተው ሁሉም ይሰራሉ ማለት ነው። ምናልባት ምሳሌ የሚያስፈልገን ከሆነ ለዚህ አንድ ምሳሌ እንጨምር። መሕሙድ የሚለውን ቃል እስኪ እዚህ ላይ እንስራ። ሚም የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይሄንን ይመስላል። ከዛ ሓ እንጨምርበታለን፣ ከዛ ሚም እንጨምርበታለን፣ ከዛ ዋው እንጨምርበታለን። ከዛ ማን ይቀረን? ዳል ሙንፈሲል ሆና የምትጻፍበት ቅርጽ ማለት ነው ይኸው ልብ በለው ይሄን እግር ወር ላይ እንደዚህ ባደርገው ከፍ ይላል። የዳለ ህግ እንትን እግሯ ወይም ኮፍያዋ ከፍ ይላል ከሌሎቹ። ስለዚህ በዚህ መሰረት ነው የምንሰራው። ምክንያቱም እነዚህ አንዳንድ ናቸው፣ ይሄኛው ሁለት ነውና ማለት ነው። እሺ ሙተሲል ስትሆን አሰድን እንዳልኩኝ ሐምድ የሚለውን ቃል እስኪ እንስራ። ሀ የፊደል መጀመሪያ ላይ ስትሆን የምትኖራት ቅርጽ ይሄንን ይመስላል። ከዛ ሚም ልክ እንዲት አደርጉና ወደዚህ ትመጣላችሁ ከዛ ዳል ሙተሲል ስትሆን የሚኖራት ቅርጽ ይሄን መታ፣ ወደዚህ ነው የምትሰራው። ስለዚህ በዚህ መሰረት እንሰራለን ማለት ነው። ዳልን ይረን፣ ሌላ ምሳሌ የሚያስፈልገን ከሆነ የፊደል መሀከል ላይ ስትሆን እዚህ ጋር ጀሪዳ እንዳል ነው። ለአንድ ምሳሌ እናምጣ። ለምሳሌ ነዳ የሚለውን ቃል እንመልከት። እዚች ጋር ልስራት። እዚች ጋር የመጀመሪያ ኑን የፊደል መጀመሪያ ስትሆን የሚኖራት ቅርጽ ይሄንን ይመስላል። ከዛ ማን ነው ዳል ዳል የፊደል መካከል ስትሆን የሚኖራት ቅርጽ ሙተ ሲሆና ይህንን ይመስላል። ኸይረን ይህን ካደረግም በኋላ ከዛ ማን ነው የሚቀረን ያ የአይቷ ወደ አሊፍ ተገልብጣ የሚኖራትን ስትራክቸርን እንሰራለን ማለት ነው። እችን ያ እንሰራለን ከመስመር በታች አንድ ነሽ ነጥቧን ቁጭ እናደርጋለን ማለት ነው። መርሓባ፣ በዚህ መሰረት ዳል እንሰራን ማለት ነው። ዳልን እንሰራን ማለት ዛልን እንሰራን ማለት ነው። አንድ አይነት ናቸው። ነጥብ ብቻ መጨመር ስለሆነ ማለት ነው። ስለዚህ ወደ ማን እንቀጥላለን? ወደ ራ፣ ወደ ራ እንመጣለን። የዛሬ መጨረሻ ድረሳችን የሚሆነው ራ ነው። ስለዚህ ወደ ራ እንመጣለን። ራን ስንመለከት በራ የፊደል መጀመሪያ ላይ ስትሆን የሚኖራትን ቅርጽ እንሰራለን። መርሓባ ራ የፊደል መጀመሪያ ላይ ስትሆን የሚኖራት ቅርጽ ማንን ይመስላል? ረሳ ራ

ብሩጅ የሚለውን ደግሞ እንመልከት። የፊደል መካከል ላይ ስትሆን የሚኖራትን ቅርጽ ለማየት ብሩጅ፣ ባ የፊደል መጀመሪያ ላይ ስትሆን ቅርጹ ይህንን ይመስላል ብለናል። ከዛ ራ ነው። ራ ደግሞ የፊደል መካከል ላይ ስትሆን የሚኖራት ቅርጽ ይህንን ይመስላል። መርሐባ። ከዛ ጂም ሙንፈሲል ሆና ስትመጣ ያላትን ቅርጽ በባለፈው ክፍለ ጊዜ ተምረናል። እዚጋ ምናምን ስንማር፣ ስለዚህ ጂምን እንሰራለን ማለት ነው። ጂም በዚህ መሰረት ቅርጿን እንሰራላታለን ከዛ ጂም ነጥቡን እናስቀምጣለን አራ ከሚያስፈልገው ከሆነ ይሄው ብሩጅ ከዛ ያ ሴር የሚለውን ቃል ደግሞ እንመልከት ያ የፊደል መጀመሪያ ላይ ስትሆን የሚኖራት ቅርጽ ይህንን ይመስላል ከዛ አሊፊቷን ኢትሳል እናደርጋለን የፊደል መካከል ላይ ስትሆን ኢትሳል ስለምታደርግ ከዛ ሲን ነው ሲን ደሞ ይሄው

ከዛ ሐረካውን ቁጭ እናደርገለታለን። ይኸው ከስራ ከዛ በኋላ ጧ የፊደል መጀመሪያ መሀከል ላይ ስትመጣ የሚኖራትን ስዕል እንስላለን። ከመስመር በላይ ሶስት ለአሊፍ ማለት ነው። ከዛ አሊፍ አለች። አሊፊቷን ደግሞ እንስላለን ማለት ነው። ይኸው ረን። ከዛ በኋላ እራ ነች ራ ደግሞ ብቻዋን ስትመጣ ከመስመር በላይ ሁለት ከመስመር በታች ሶስት በተባለው ህግ መሰረት እንስላት አለን ማለት ነው። ሌላ ምሳሌዎችም በርካታ አሉ እናንተ መስራት ትችላላችሁ ማለት ነው። ነምር የሚለውን ለምሳሌ እስኪ እንመልከት። እንደ መጨረሻ ነምር ኑን በመጀመሪያ ማንሰራላችሁ። ኑን ኑን የፊደል መጀመሪያ ሲሆን የሚኖረው ቅርጽ ይሄን ነው። ከዛ ሚም ነው። ሚም ደግሞ የፊደል መሀከል ሲሆን የሚመጣው ይሄ ነው። ከዛ ደግሞ ራ ነች። ራ ሞቶ ሲልሆና ስትመጣ አርእስታችን እሷ ስለሆነች በቀይ አድርጋታለሁኝ። ይህንን ይመስላል። ነምር ኸይረን። ሌላ ምሳሌ የሚያስፈልገን ከሆነ ኸሩፍ የሚለውን አንድ ምሳሌ ደግሞ እንጨምር። ኸሩፍ ሐ የፊደል መጀመሪያ ላይ ስትሆን የሚኖራት ቅርጽ ማንን ይመስላል? ይህንን ይመስላል። ከዛ ማንነው ራ አርእስታችን እሱ ስለሆነ ራይቷን በቀይል አድርጋት። ከዛ ይሄ ለሐ ነጥብ ይፈልጋል። ነጥቡን እናስቀምጣለን። ከዛ ዋው ነች። ዋው ደግሞ ሙንፋሲል ነች። ስለዚህ ከመስመር በላይ አንድ ከመስመር በታች ሁለት። ልብ በሉ ከታች ያለው እግራቸው ሁለቱ እኩል ናቸው። ከላይ ያለውም ጣራቸው እኩል ነው። ከዛ ፋ ፋ ለብቻው ነው የምንሰራው፣ ምክንያቱም ዋው ሙንፋሲል የሆነች ቃል ስለሆነች ማለት ነው። ኸሩፍ ረምል አንድ የመጨረሻና የመጨረሻ ምሳሌያችን እናያለን። ረምል የፊደል መጀመሪያ ላይ ስትመጣ የሚኖራትን ቅርጽ አስመልክቶ ማለት ነው። ራ። ከዛ ማነች ሚም? ሚም ደግሞ የሚኖረው ቅርጽ ምን አይነት ነው? እንደዚች አይነት ሆና ይሄው ረምል። ከዛ በኋላ ላሚቷን እንሰራለን። ከመስመር በላይ ሁለት ከመስመር በታች አንድ ከሚሆኑ ቃላቶች ውስጥ ነች። ስለዚህ በዚህ መሰረት ረምልን መስራት እንችላለን ማለት ነው። ስለዚህ ሁሉንም አብቅተናል። ሮ ዛይ ድረስ ማለት ነው ነጥብ መጨመር ነው እዚህ ላይ ስለዚህ ስለ ዛይም አይተናል ማለት ነው ደርሳችን ይህን ይመስላል ቀጣይ ደርስ ላይ የምንገናኝ ይሆናል ወላሁ ተዓላ አለም